ሰበር ዜና በአርሲው ጥቃት እናት እና ሶስት ልጆችን ጨምሮ ስምንት ሰዎች ከአንድ ቤተሰብ እንደተገደሉ ተገለጸ። ሰላም ጤና ይስጥልኝ። ቀደም ሲል ያስደመጥኳችሁን ሰበር መረጃ ዝርዝር የማስደምጣችሁ ይሆናል። እስከ መጨረሻ አብራችሁን ቆዩ። በኦሮሚያ ክልል አርሲ ዞን ውስጥ በአንድ ሳምንት ውስጥ በተፈጸሙ ጥቃቶች ህጻናትን ጨምሮ ሀያ አምስት ሰዎች መገደላቸውን የተጎጂዎች ቤተሰቦችና በአካባቢ የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኃላፊዎች ተናገሩ። ባለፈው ሳምንት ረቡና ሐሙስ ዕለት በተፈጸመው የመጀመሪያው ጥቃት ከተገደሉ ሰዎች ውስጥ ስምንቱ የአንድ ቤተሰብ አባላት እንደሆኑ ተገለጸ። በአንድ ሳምንት ውስጥ ተከታታይ ጥቃቶች የተፈጸሙባቸው በአርሲ ዞን ውስጥ በሚገኙት ጉና ሽርካና ሆንቆሎዋቤ ወረዳዎች ነው። በዞኑ በሚገኙት ጉና ሽርካና ሆንቆሎዋቤ ወረዳዎች ተከታታይ ግድያዎች የተፈጸመው ካለፈው ሳምንት ረቡ ዕለት ጥቅምት 12/2015 ዓ.ም ም አንስቶ ነው። ከፍተኛ ቁጥር ያላቸው ሰዎች የተገደሉት ሰሞነኛው ጥቃት በጀመረበት ጉና ወረዳ ሲሆን ታጣቂዎች ባለፈው ሳምንት ረቡና ሐሙስ በፈጸሟቸው ጥቃቶች 14 ሰዎች መገደላቸውን የተጎጂ ቤተሰብ እየገለጹ ይገኛሉ። ሌላ ከፍተኛ የቤተክርስቲያን አመራር ደግሞ አባጅማ በተባለው አካባቢ ከተፈጸመው ጥቃት ጋር በድምሩ 17 ሰዎች መገደላቸውን ገልጸዋል። አርሲ ዞን ሽርካ ወረዳ ተከታይ ጥቃት የተፈጸመው በዚህ ሳምንት ሰኞ ጥቅምት 17 2018 ዓ.ም ሌሊት እንደሆነ አንድ ቤተ ክርስቲያን አመራር ገልጸዋል። በዚህ ጥቃትም ሶስት ሰዎች መገደላቸውን አስረድተዋል። በማግስቱ ማክሰኞ ሌሊት አምስት ሰዓት ገደማ ላይ ደግሞ ሌላኛ አርሲ ዞን ወረዳ በሆነው ሆንቆሎ አቤ ሶስተኛ ጥቃት መፈጸሙን ሁለት ምንጮች ተናግረዋል። በዚህ ጥቃት አምስት ሰዎች መገደላቸውን የሚገልጹት አንድ የወረዳ ቤተክርስቲያን ኃላፊ ሟቾቹ የአንድ ቤተሰብ አባላት መሆናቸውን ጠቅሰዋል። የአንድ ቤተሰብ አባላት ሁለት ሴቶች፣ ህፃናት ልጆችና ሶስቱ ወንዶች ናቸው። ከቤት አውጥተው የገደሏቸው የሚሉ ኃላፊው ከአንድ ቤት ተወስደው እንደተገደሉ ተናግረዋል። አንድ ሰው ደግሞ ታግቶ እንደተወሰደና እስካሁን ድረስ ያለበት እንደማይታወቅም ተጠቅሷል። የመጀመሪያው ጥቃት በተፈጸመበት ጉና ወረዳ የተገደሉት አስራ አራት ሰዎች በአንድ አካባቢ ኖሮ የነበሩና በጋብቻ የተሳሰሩ የተለያዩ ቤተሰብ አባላት እንደሆኑ ተገልጿል። የተጎጂዎች ቤተሰብ አባላትና እና የቤተ ክርስቲያን አመራሮች በዚህ ጥቃት ተገድሏል ያሏቸውን አስራ አራት ሰዎች ስም ዝርዝርም አጋርተዋል። ሁለት የቤተሰብ አባላት ከፍተኛ ጉዳት ደርሶባቸው ከጥቃቱ የተረፉ የአራትና የስምንት ዓመት ሕፃናትን እያሳከሙ ያሉ ናቸው። አንዱ ምንጭ እህቱ እንደተገደለች ተናግሯል። ሌላኛው ደግሞ እናቱ፣ ዘጠኝ ዓመት የሆናቸው ሁለት መንታ ወንድሞቹ እና አንድ እህቱን ጨምሮ ስምንት የቤተሰቡ አባላት እንደተገደሉ አስረድቷል። የወንድሙ ባለቤት እና የ16 ዓመት ሴት ልጅም መገደላቸውን ጠቅሷል። የአጎቱ ባለቤትና በቤታቸው ውስጥ ይኖር የነበረ የአስራ ሁለት ዓመት ልጅም ከሟቾች መካከል አንዱ እንደሆነ ተዘርዝሯል። ምንጮቹ እንደሚናገሩት ረቡዕ ከቀኑ ዘጠኝ ሰዓት ገደማ የመጀመሪያው ጥቃት የደረሰው የሚካኤልለትን ለማክበር በአንድ ቤት በተሰበሰቡ ስድስት ሰዎች ላይ ነው። ከእነዚህ ስድስት ሰዎች ውስጥ እናቱ ፋኖሴ ወርቄና የአጎቱ ሚስት መስቲ ከማሞ እንደሚገኙበት ገልጿል። ሻውሌ ፍሩና ታገኘው አስፈው የተባሉ ባልና ሚስትም ከተወሰዱት መካከል መሆናቸውን አክሏል። ስድስቱ ሰዎች ወደ ጫካ ከተወሰዱ በኋላ መገደላቸውን ተናግሯል። በዚህ ጥቃት ፍርሃት የገባቸው ዘጠኝ የሟች ቤተሰብ አባላት አንድ ቤት ውስጥ ተሰብስበው እንደነበር ሁለቱ ምንጮች ገልጿል። ሐሙስ ሌሊት ወደዚህ ቤት የገቡት ታጣቂዎች ዘጠኝ ሰዎችና አጠገብ ባለ ቤት የነበረ አንድ ግለሰብ ጨምረው መውሰዳቸውን አስረድተዋል። ዘጠኝ ሰዎችና በረት ውስጥ የነበሩ ከብቶችን እየነዱ ከወሰዱ በኋላ ተራሊ የሚባል ቦታ ላይ ሁሉንም አንበርክከው እርምጃ እንደወሰዱባቸው አንድ ምንጭ ገልጿል። ከተወሰዱ አስር ሰዎች ውስጥ የስምንቱ የታቸው ሲያልፍ ሁለት ህጻናት እንደተረፉ ገልጸዋል። በዚህ ጥቃት ከተገደሉት ውስጥ የዘጠኝ ዓመት ዕድሜ ያላቸው ሚኪያስ ሙላቱና ሶፎንያስ ሙላቱ እንዲሁም የ18 ዓመቱ እህቱ ሄለት ሙላቱ እንደሚገኙበት አስረድተዋል። የወንድሙ ሚስት የሽመለሰና የ16 ዓመት ልጇ ስምረት ሸዋን ገዛው ሲገደሉ ሌላኛው የወንድሙ ልጅ ከፍተኛ ጉዳት ደርሶበት እንደተረፈች ገልጿል። በዚህ ጥቃት ከተገደሉ ሰዎች አንዱ የሆነችው የሰርካም ተስፋዬ ልጅ የሆነ የአራት ዓመት ህፃኑን በተመሳሳይ ጉዳት ደርሶበት ምትረፉን ጠቅሷል። የተረፉት ህፃናት የተገኙት በማግስቱ ጠዋት አንድ ሰዓት ከፖሊስ ጋር ግድያ ወደ ተፈጸመበት አካባቢ በሄዱ ነዋሪዎች አረች እንደሆነ ማክሏል። ሁለቱ ህጻናት በቀድሞ ስሙ ኃይለ ማርያም ማሞ ሆስፒታል ተብሎ በሚጠራው አዳማ ሆስፒታል ሜዲካል ኮሌጅ መወሰዳቸውን ተናግረዋል። እንዳትመጡ የምትጠበቁት እናንተ ናችሁ አሉን። ለነፍሳችን ፈራን። ኃላፊነት የሚወስድ ሰው ስለሌለ ሄደን እንኳን መቅበር አልቻልም፣ የሚለው ስድስቱ የቤተሰብ አባላት አንድ ቦታ ላይ መቀበራቸውን ገልጿል። እናቱና ያጎቱ ሚስት በተለያዩ አብያተ ክርስቲያናት መቀበራቸውን አስረድቷል። አባቱ ከስድስት ወር በፊት ህይወታቸው ያለፈው በተመሳሳይ መልኩ በታጣቂዎች ከተወሰዱ በኋላ እንደነበረ ያስታውሳል። አባቱን ጨምሮ በወቅቱ የታገቱ ስምንት ሰዎችን ለማስለቀቅ ለእያንዳንዳቸው አምስት መቶ ሺ ብር መከፈሉን የሚናገረው ምንጩ አባቱ ከተለቀቁ በኋላ በደረሰባቸው ድብደባ ምክንያት ከሶስት ቀን በኋላ ህይወታቸው ማለፍን ጠቅሷል። ተስፋ የሚባል ነገር በውስጥ የለም። ከዚህ በኋላ ምናልባት ህግ እንደዚህ አድርጎልን የሚለው ነገር ላይ ምንም አይነት ተስፋ በውስጥ የለም። ከዚህ በኋላ እዚህ ቦታ ላይ ተመልሰን እናገግማለን የሚለው ነገር የሚሆን አይመስለኝም ሲል ተስፋ መቁረጡን ገልጿል። ከመጀመሪያው ጥቃት በኋላ የጉና ወረዳ ኃላፊዎች ወደ ቦታው ተጉዘው በታጣቂዎች ላይ የአጸፋ እርምጃ ስለመውሰዳቸው ሪፖርት እንደደረሳቸው ገልጸዋል። ከመጀመሪያው ጥቃት በኋላ የጉና ወረዳ ኃላፊዎች ወደ ቦታው ተጉዘው በታጣቂዎች ላይ የአጸፋ እርምጃ ስለመውሰዳቸው ሪፖርት እንደደረሳቸው አንድ ከፍተኛ የቤተክርስቲያን ኃላፊ ገልጸዋል። የሆንቆሎ ዋቤ ወረዳ ዋና አስተዳዳሪ አቶ ሐሰን መሐመድ ትናንት ረቡዕ በወረዳው ስለ ተፈጸመው ጥቃት ከቢቢሲ አፋን ኦሮሞ ለቀረበላቸው ጥያቄ አጣርተን በቂ መረጃን እንስጣለን ብለዋል። በተመሳሳይ ቀን ስለ ጉዳዩ ጥያቄ የቀረበላቸው የአርሲዞን ዋና አስተዳዳሪ የአቶ ኢብራሂም ከድር በበኩላቸው ሀሰት ነው ሲሉ ተፈጽመዋል የተባሉትን ግድያዎች አስተባብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ረቡዕ ምሽት በወጣችው መግለጫ በአርሲዞን በጥቅምት ወር ብቻ ከአምስት በላይ ሰዎች መገደላቸውን አስታውቃለች።